ሰሞኑን በማህበራዊ ሚዲያ ከኢትዮጵያ ባህልና እምነት ፍጹም በራቀ እጅግ በጣም አጸያፊ በሆነ ነገር ስሙ በተደጋጋሚ ሲነሳ የቆየው ሶፎኒያስ ዋስይሁን ሲሆን፣ ሶፊ ምላሽ ሰጥቷል። ከዚህ ቀደም በስራ ባልደረባው ምክንያት የደረሰበትን ክህደትና ኪሳራ መቋቋም ባለመቻሉ በእንጦጦ ኪዳነ ምሕረት ጸበል ሲጠመቅ እንደቆየና በህክምናም ባይፖላር የሚባል በጣም ደስታና እጅግ በጣም የከፋ ሀዘን ሲያጋጥም የሚፈጠር የአእምሮ ህመም ገጥሞት እንደነበረ መናገሩ ይታወሳል። ይህንን ከተናገረ በኋላም በአሻም ቲቪ በዜና አንባቢነትና በትርታ ኤፍኤም የሬዲዮ ፕሮግራም አቅራቢ ሆኖ መስራት ጀምሮ ነበር። ታዲያ በዚህ ሰዓት ነበር አድናቂዎቹን ወዳጆቹንና ሁኔታውን የሰሙ ኢትዮጵያውያንን በሙሉ ያስደነገጠና ግራ ያጋባ መረጃ በፌስቡክ መለቀቅ የጀመረው። መረጃዎቹ ከሶፎኒያስ ዋ ሲሆን የተለያዩ መልእክቶች በፌስቡክ ከደረሳቸው ሰዎች የተገኘ ሲሆን መልእክቶቹ በጽሁፍና በድምፅ የተላኩ ነበሩ። መልእክቶቹ ነውር የተሞላባቸውና በዚህ ዘመንም እየተስፋፋ የመጣው ከኢትዮጵያውያን ባህልና እምነት ፍጹም የራቁ እጅግ በጣም አፀያፊ ነበሩ። መረጃው በማህበራዊ ሚዲያ በፌስቡክ ሲለቀቅ በጣም ብዙ ቁጣን ያስነሳ ሲሆን ኢትዮ አዲስ ነገር በዚህ ዙሪያ የሶፎኒያስ ዋስይሁንን ምላሽ ይዞላችሁ ቀርቧል። ሰላም ውድ የኢትዮ አዲስ ነገር ቤተሰቦቻችን ከተለያዩ ሀገራት ሆናችሁ ስለምትከታተሉን እናመሰግናለን። ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉን። ወደ ጉዳያችን ስንመለስ አዲስ አበባ አራት ኪሎ የተወለደው ሶፎኒያስ ዋስይሁን ምንም እንኳን ከመምህራን ኮሌጅ በሂሳብ በኋላም በአካውንቲንግ የተመረቀ ቢሆንም ከልጅነቱ ጀምሮ ለሙያው ባለው ፍቅርና ቀረቤታ በ2010 ዓ ም ኢቲቪ መዝናኛ በፕሮግራም አቅራቢነት ለመቀጠር ችሏል። አባቱ በልጅነቱ የሞቱ ሲሆን እናቱ እንዳሳደጉት ይናገራል። የባቡሄር የበጎ አድራጎት ድርጅት አምባሳደር የሆነው ሶፎኒያስ ዋስይሁን ለአረፋ በዓል በህገስቶ ለተለያዩ ግለሰቦች በመስጠት ፕሮግራም ሰርቶ ከጨረሰ በኋላ ፕሮግራሙ ቅዳሜ ሊተላለፍ ሐሙስ እለት ዝግጅቱን ኤዲት አድርጎ የሚሰጠው ካሜራማን እና ሲኒማቶግራፈር ጨርሶ ሳይሰጠው ለራሱ ስራ አርባ ምንጭ በመሄዱ ፕሮግራሙን ስፖንሰር አድርጎ የነበረው ሂጅራ ባንክ የተነጋገሩትን አንድ ሚሊዮን ብር ሳይሰጠው በመቅረቱ ለከባድ ጭንቀትና የአይምሮ ህመም ተዳርጎ እንጦጦ ኪዳነ ምህረት ጸበል ሲጠመቅ ቆይቷል። ይህንንም ለህዝብ ይፋ በሚያደርግበት ወቅት በፊት የነበረው የሰውነት ገጽታ ጠፍቶ መልኩ ተቀይሮ ያዩ ሰዎች በጣም አዝነውለታል። የባንክ አካውንቱን አስቀምጦም ሰዎች የቻሉትን ያህል አግዘውትም ነበር። ታዲያ በዚህ ሁኔታ እንዳለ ነው ከሶፎኒያስ ዋስይሁን ሲሆን ኦፊሻል የፌስቡክ አካውንት ነውር የሆኑ ያልተገቡ መልእክቶች እየደረሱ ነው የሚሉ በርካታ ሰዎች ከመረጃ ጋር መውጣት የጀመሩት ሶፎኒያስ የፌስቡክ አካውንቱ በሌላ ሰው እጅ መግባቱንና በተመሳሳይ ሰዓት እሱም ሌላኛውም ሰው አክሰስ ማድረግ እንደሚችሉ በዛው በፌስቡክ አካውንቱ ገልጾ የነበረ ቢሆንም እባካችሁ በዙሪያ ያላችሁ ሰዎች ቶሎ ወደ ጸበል ውሰዱት፣ አይምሮ ትክክል አይደለም የሚሉ መልእክቶች ከቅርብ ወዳጆቹ ሳይቀር ሲሰጡ በዛው በፌስቡክ ተመልክተናል። ይህ በእንዲህ እንዳለ ሶፎኒያስ ዋስይሁን ስለተፈጠረው ነገር በእግረኛው ሚዲያ በመቅረብ ምላሽ ሰጥቷል። ሶፎኒያስ በአንድ ወቅት በጓደኛው ስልክ ፌስቡክ ሎጊን ብሎ ገብቶ እንደነበረና ሎጋውት ሳይል በመውጣቱ ከሀገር ውጭ የሚገኘው ጓደኛው የፌስቡክ አካውንቱን በመጠቀም ለተለያዩ ሰዎች ያልተገቡ መልእክቶችን በመላክ ላይ እንደነበረ ገልጿል። የቅርብ ወዳጆቹ ቀጥታ በመደወል ስለ ሁኔታው እንደጠየቁትና እንዳስረዳቸው ገልጾ አሁን ላይ ግን ፓስዋርዱን መቀየሩንና አካውንቱ በእሱ እጅ ላይ ብቻ እንዳለ ተናግሯል። ስለ ጉዳዩ ያለው ነገርና እውነታው ይህ ነው ያለው ሶፎኒያስ ወደፊት እሱም የራሱ የዩቲዩብ ቻናል ላይ የተለያዩ ማህበራዊ ይዘት ያላቸው ፕሮግራሞች፣ እንዲሁም ደግሞ ለሚዲያ ብዙ ቅርብ ያልሆኑ ሴሌብሪቲዎችን ቃለ መጠይቅ የመስራት ሀሳብ እንዳለው ገልጿል። ይህንንም ሀሳብ ለማሳካት ሰዎች የቻሉትን እንዲያግዙት ጠይቋል። ኢትዮ አዲስ ነገር ለሶፎንያስ ዋስይሁን ያሰበው ሁሉ እንዲሳካና መልካሙ ሁሉ እንዲገጥመው ይመኛል። ቸር ቆዩን።